በኮሜንት ስልኩን እያላችሁ ስልክ ቁጥር ዝም ብሎ አይሰጥም። በመጀመሪያ ይቅርታ ያድርጉልኝ እና የሰው ቁጥር አይደለም፣ እነሱ ስንት ጥላት የበዛባቸው ይቅርና ዝም ብሎ ደግሞ አስፈቅዶ ብሰጥ፣ ኦኬ፣ ዝም ብሎ የሰው ቁጥር መስጠት ትንሽ ስለሚከብድ ነው። ለሁላችሁም ይቅርታ ማለት ትጠይቃለሁ። ብዙዎቻችሁ ቁጥሩን እባክሽ ቴሌግራም ላይ ምናምን እያላችሁኝ ነው። እንግዲህ ቁጥሩን እንኳን ባትጠይቁ ደስ ይለኛል። ግን ደና ነው። ብዙዎቻችሁ እየተጨነቃችሁ ስለነበረ ነው። ያው እንግዲህ በዚህ ስራ ላይ እንግዲህ ከገቡ አንስቶ ችግር ውስጥ እየገቡ ነው ያሉት። በተለይ አቤልን የሆነ ነገር ለማድረግ ሰዎቹ ቆርጠው ተነስተዋል። እንግዲህ ትናንት ተሎ እነሱ ባይደርሱ ምን እንደሚፈጠር የሰይጣን ጆሮ ይደፈን፣ ምን ሊያደርጉት እንዳሰቡ እኔ ሰው ባለበት እንዴት ነው ግን አዲስ አበባ ውስጥ ማለት ነው ሰው ሲጨው ሰው የሆነንት ሲል መተጋገዝ ቀረ እንዴ? እያዩ የሚያልፉ ሰዎች ምንድን ናቸው? ጤነኛ ናቸው ወይስ? በእነሱ ላይ እንደዚህ ችግር አይፈጠርም? ድሮ እኮ እንደው ሰው የሆነ ሰው ሲጨው የሆነንት ሲል ሰው ገብቶ ይገላግላል፣ ምናምን ያስጥልሻል። አሁን ግን እስከሚሞት ድረስ ነው። አሁን እነሱ በመኪና ፈጥነው እዛ ድረስ እስከሚደርሱ ድረስ እንግዲህ አካባቢውን አይታችኋል። አቤል ሊወጉበት የነበረው አካባቢ በጣም ጭል ያለ ነው። ግነት ሐኪም ቤት እንትን ነገር ነው፣ ምንም ብዙም እንትን አይደለም ሰው አይጠፋም። ግን እነሱ ግን እንደላይ እያለፉት ይሆን ምን ይሆን አላቅም እኔ። ብቻ እዛ ቦታ ላይ የዚህኞቹ አቤልን ሊጎዱ የመጡት ሰዎች ሰዎች እንዳይገለግሏቸው የሆነ ነገር እያደረጉ ይሆን እንዴት ነው አቤልን መሬት ለመሬት እየጎተቱ እንደዛ እንትን እያሉ ሰው እንዴት ዝም ብሎ ያያል? እኮ ነው የኔንትን፣ እንዴት ያስችላቸዋል? ሰው እንዴት ነው የተጨካከነው? ወገን አይቶ እንዳላየ እያለፈ ያለው ሰው ግን ጤነኛ ነው? አገራችን ውስጥ ምንድን ነው እየተካሄደ ያለው? ምን አይነት ሰብአዊነት የሆነ እኔ እኮ በፊት እኔ በማውቀው ጊዜ እንደ እንደ በዚህ ትንሽ አመት ልዩነት ነው፣ ግን የሆነ ሰው ሲጮው ሩጦ መጥቶ ከችግርሽ ከሚጎዳሽ ሰው ሊያስጥልሽ የሚሞክር ሰው ነበር። ግን በአሁኑ ጊዜ ግን የምናየው ሰው ቆሞ የሚያይ የሆነ ችግር ሲፈጠር ከመገልገል ይልቅ ቪዲዮ መቅረጽ ነው የሚቀላቸው። ለምን ቪዲዮ ይቀርጻል? የፈረደበት ቶክቶክ አሁን የሶሻል ሚዲያ አለ፣ ይቀርጻል፣ ይለቃል። የእሱ ገንዘብ መሰብሰቢያ ነው እንጂ ያ ሰው ነፍሱ በነፍሱ እንትን እያለ እያጣጣረ እሱ ተሎ ብሎ ቀድሞ ቪዲዮ ነው የሚቀርጸው እና ምን አይነት ጊዜ ምን አይነት እንትን እንደደረስነን አላውቅም። እውነት ይሄ በአቤል ብቻ አይደለም። እኔ ሌላ ሰዎችም እንደዚህ የሚዟዟር ቪዲዮ እያየው መንገድ ላይ እየተመታ እያዩ እነሱ ስልካቸውን አውጥተው ቪዲዮ ነው የሚቀርጹ። ቪዲዮ መቅረጽ ይሻላል ወይስ መገልገል ይሻላል? ዝም ብሎ እንደ ምን ሐውልት ይመስል ቁመው ተገድሮ የሚያዩት ውያቤል ውያቤል ውያቤል ረብ እንዶ እግዚአብሔር አንዳንዴ አንዳንዴ መልካም ስትሰሩ በምትሄዱበት ሁሉ የሆነ እንትን አይጠፋም። በቃ እናንተን ለመጣል እናንተን የሆነ እንትን ለማድረግ ሆን ብለው የሚነሱ አሉ። ደግሞ የአሁኑ የባሱ ነው የመጣበት። አሁን አቤል የገባበት ችግር በጣም በጣም በጣም፣ እኔ ምን አይነት እንትን ውስጥ እንደገባ አላውቅም። ይሄ ልጅ በዘላለም እንትን የሚሰራው ጀግና የጀግና ጀግና እሱ ነው። ህይወቱን ያተረፈው ማለት ትችላላችሁ። ከሁላቸውም አሉ እኮ እንደዚህ እንትናቸው ተደብቀው ከካሜራ ጀርባ ስለሆኑ እኛ ስለማናቸው ነው እንጂ እንደዚህ አይነት ወኔ ያላቸው ጀግና ጀግና ብዙ ጀግናዎች አሉ። እና ይሄ ልጅ ሳይመስልበት ስታዩት በጣም ቀጫጫ ነው፣ ግን ሩጦ እዛ ቦታ ላይ ፈጥኖ ደርሶ የወንድሙን ህይወት ያተረፈለት ይሄ ልጅ ነው። እነዚህ ሰዎች ኦሬዲ አቤልን ለመግደል ነበር የመጡት፣ ግን አልተሳካላቸውም። እግዚአብሔር የስራቸው ይስጣቸው። ሰው የስራውን አያጣም። አሁን እንኳን ለምን እንደሚያሳድዱት አላውቅም። ኦሬዲ አበበ ሁሉንም ነገር ከተናገረ በኋላ በቃ ልውልን ወይ አቤልን ለመጉዳት እየተነሱ ሰዎች ናቸው። እነሱ ደግሞ እንደምታያቸው አሁን አቤል እንደውም በጣም ጎበዝ መስለኝ ነበር፣ ይጠነቀቅ ነበር። ግን ዛሬ ግን ያው እንግዲህ ቀንሽ የሆነ ነገር እንትን ስትባይ ምንም ከቀንሽ እንትን ልታልፍ አትችም። እና ብቻ የሰይጣን ጆሮ ይደፈ ስለተረፈ እግዚአብሔር ይመስገን ማለት ነው። ስንት ነገር አለ፣ ስንት ነገር እናስባለን እኛ አቤልን ወይ ሉሉን ወይ እንትናን እንዳይጎዱት እያልን እነዚህ ሰዎች ተነስተዋል፣ ቆርጠው ለምንም እንትንም አይሉ። ምክንያቱም አበበ ሁሉንም ነገር ተናግሯል። እዛ ቤት ውስጥ ሬሳ ይዞ መጥቶ የተቀመጠው ያስቀመጠውን ሰው እያንዳንዱ ነገር ከተናገረ በኋላ ያላቸው አማራጭ ወይ አቤልን ማገት፣ ወይ ልዑልን ማገት፣ ወይም አንዳቸውን እንትን ማለት ነው እና ግን በእያንዳንዱ ሰከንድ የሚሰሩት ነገር ምንም አይሰካላቸው፣ ምክንያቱም እነሱ ከውሸት ጋየት እየሄዱ ስለሆነ እውነትን የያዘ አምላክ ደግሞ ከፊት። እግዚአብሔር ይጠብቃቸው። ወንድሞቻችን ስንት መልካም መልካም ነገር እየሰሩ ስንት እንትን እንዳልሰሩ ዛሬ በራሳቸው ላይ ደርሱ። እንደዚህ ጥላት ጥላት ምንም በማያውቁት ስቃይ እየበሉ ያሉ? ለሰው ልጅ ብለው ስንት መስዋዕት እየከፈሉ የነበሩት ዛሬ ተገልብጦ እነሱ በነሱ ላይ እነሱን ለመግደል እነሱን የሆነ ነገር ለማድረግ። ሰው እንግዲህ እንደዚህ ነው። ብቻ ስለተረፈ ደስ ብሎኛል። ልቤ ባፌ ልትወጣ ነበረ። በተለይ ይሄ ትንሹ ቀጭኑ ልጅ ሲጮህ ወይኔ ወንድሜ ምናምን እያለ ነበር። የመጨረሻውን ካያችሁት ወይኔ ወንድሜ ገለውታል እኮ አላተረፉትም ምናምን እያለ እሱ ላይ ነበር ቪዲዮ ያለቀው። ልቤት ጥልጥል እንዳለ ማለት ነው። በዛኛው የለቁታል ብዬ ሳይ የለም። አሁን ግን የሆነ ነገር ትስ ይባል ደህና ነው። ብዙም አትጨነቁ። እንግዲህ ማታ ቪዲዮ ይለቃላችኋል። ቤት ተስፋ አደርጋለሁ። አዎ ይለቃሉ ወይ በሉል ወይ በ ብቻ። እግዚአብሔር ይመስገን ስለተረፈ፣ ህይወቱ ስለተረፈ ማመስገን ነው። ከዚህ በላይ ምንም ማድረግ አይቻልም። ያው ያጋጥማል። በስራ ምክንያት እንደዚህ አይነት ነገሮች ይደራረባሉ። እነሱ ደግሞ ሁልጊዜ ካያቸኋቸው የሆነ ነገር በሚሰሩ ሰዓት የሆነ እንትን አይጠፋው። ይሰራሉ፣ ይለፋሉ፣ ይደክማሉ እነሱን ለመጣል እነሱን የሆነ ነገር ለማድረግ ሰው በሰው ላይ ሴራ ሲያሰር፣ ሰው ሰርቶ መቀየር ሲችል እነሱ ግን የሰውን እንትን ለሰው ልጅ ጉድጓድ ሲቆፍሩ፣ ምን አለ ለሌላ ነገር እንደዚህ ተግተው ቢሰሩ። ኧረ እግዚአብሔር አምላክ እውነት እንደው ለሰው እንደዚህ አይነት እንትን የሚያስቡትን እግዚአብሔር ልቦና ይስጣችሁ። እኔ ሌላ ምንም አይደለም፣ ልቦና ይስጣችሁ አምላክ። ወይ እስካሁን ድረስ ስንት ነገር አይተናል። አቤል ላይ የመጀመሪያው አይደለም እንደዚህ ጥቃት ያደርሱበት። ታስታውሳላችሁ እዚህ በፊትም እኮ እንደዚህ በጣም ጎርተውት ደብድበውት፣ በጣም በጣም ጎርተውት ነበር ግን እግዚአብሔር መስገን ያው ወንድ ልጅ ሆነች ስትመች ስትንት ስት ያው ድም ቁመሽ መሄድሽ አይቀርም እንጂ እዚህ በፊትም ካስታወሳችሁ በጣም ቆይቷል እንጂ በዚህ ኬዝ በሰው ምክንያት እንደዚህ ተደብድቧል። እና ልውልም አይታችኋል፣ ብዙዎቻችሁ ስንት መከራ ያዩ ናቸው። ግን ያው ሁሉ እያሳለፉ አሁንም ተመልሰው እዚሁ ይገባሉ። ብቻ ፈጣሪ ይጠብቃቸው። እና የተጨነቃችሁ ወንድም እህቶች እንግዲህ እየጠይቃችሁን እየጠይቃችሁ የነበረ እንግዲህ ቅርታ አድርጉልኝ ምንም ማየት እንትን ስላልሰማውኝ ልነግራችሁ አልቻልኩም። አሁን ግን ሰላም ነው ምናምን የሚባል ነገር ስለሰማውኝ እሱን ልንገራችሁ ብዬ ነው። ቢያንስ ቪዲዮ እስከሚላውቁ ድረስ ትንሽ ትረጋጋላችሁ ብዬ ተስፋ አድርጋለሁ። አብዛኞቻችሁ ኮሜንታችሁን እያየሁ ነበረ። በጣም ተጨናንቃችሁ ነበር። ስለዚህ እስከ ማታ ድረስ ቢያንስ ሰላም እንደሆነ ልንገራችሁ ብዬ ነው። እንግዲህ ሰላም ወሬ ያሰማን እያልን እና ለማንኛውም ጋዛ አትጨነቁ። እንግዲህ እስከ ለትንሽ ስንት ነገር አስበን ስንት እኔ እንጃ። አሁን ነገሮች ሁሉ ውስብስብ እያሉ ነው። በተለይ በአቤል እና በልሁል ምክንያት ማነው በልሁል እና በአቤል ያለውን እንትን እንዲስማሙ ምናምን እያልን ጭራሽ ሌላ ችግር ሌላ አቤል። እንደዚህ በፍጹም እኔ ያላሰብኩት ነገር ነው፣ እንደዚህ አይነት ነገር ይፈጠራል። አቤልን ያው በእርግጥ ታስባላችሁ። ጥላት አይደሉም እሱን እንትን ለማድረግ መቼም እማይቆፍሩት እንትን የለም፣ ግን አይሳካላቸውም የእውነት ውሸትን ይዞ የሚሄድ ሰው ሁልጊዜም በሚሄድበት፣ ሁልጊዜም ውሸት ውሸት ነው። እውነት ደግሞ እውነት ናት። ስለዚህ የዚህ ልጅ እንትን በጣም መንጃ ብቻ እግዚአብሔር ይጠብቃቸው ሁልጊዜም ነው የምንለው። ኮሜንት ግን አንዳንዴ የሚያነቡ ይመስለኛል ወይ ሳይን አያነቡም። በጣም ብዙዎቻችሁ እነሱ እንዲጠነቀቁ የማትጽፉት የለም። እነሱ ግን በደመነፍስ ነው የሚንቀሳቀሱት። በጣም ፈጣሪ በፈጣሪ እንትን ነው እንጂ ለራሳቸው ምንም ጥንቃቄ አያደርጉ። ዝም ብሎ በቃ ልክ ወንጀለኛው እዚህ ቦታ አለ ከተባለ ሁልጊዜም ምንም ነገር እንትን ሳይሉ በደንብ ፈትሸው ወይ ሆነ ከጀርባ ያሉትን መጀመሪያ እንዲሰልሉ አድርገው ምናምን እዛ ቢሄዱ ችግር የለውም። ግን እነሱ መጀመሪያ ራሳቸውን የሚያስቀድሙ ከሆነ ትልቅ ችግር ነው በሚሄድበት ሁሉ እንደዚህ አይነት ነገር መፈጠሩ አይቀርም። እንግዲህ ቤተሰብ እናንተም አትጨናነቁ። ይሄ ደግሞ ያው የተለመደ ነው፣ የመጀመሪያ ጊዜ አይደለም። እዚህ በፊትም እንደዚህ አይነት ነገሮች ይፈጠራሉ። ትንሽ እነሱ ትልቅ ችግራቸው ምን እንደሆነ ታውቃላችሁ? ቪዲዮ ስትጨርሱ የሆነ ልብ አንጠልጣይ ነገር አታቁሙ። እንደዚህ አይነት ኮሜንት በጣም ብዙ ብርከት ያለ ነው፣ ግን ያው እነሱ በነሱም አትፈርዱም። አንዳንዴ ስትደነግጡ የምታደርጉትን ምን የምትሉትን አታውቁም። ያንን ሰው ለማትረፍ እርዳታ ለማድረግ ስትሯሯጭ እንትኑ ምንም ትዝ አይልሽም ቪዲዮ እና ለዛም ይመስለኛል። ብቻ ተረጋጉ፣ ይህ ልንገራችሁ ብዬ ነው ወገኖች። እንግዲህ ብዙዎቻችሁ እየጠየቃችሁ ደግሞ እዚሁ የምነግራችሁ ቁጥር አትጠይቁኝ። ቁጥር ዝም ብሎ እንዴት አድርጌ ልስጥሽ የዘላለም አላችሁ፣ ዘላለም ፈቅዷል። እዛ የዘላለም የሰራሁት ቪዲዮ አለ ከሱ ጋር አስቀምጭላችኋለሁ። የዘላለምን ቁጥር ከፈለጋችሁ እዛ ጋር የዘላለም የትኛው ካላችሁ፣ ዋነኛው ቻናሉ ሳይሆን አዲስ ቻናል ከፍተዋል። በአዲሱ ቻናል ላይ ሂዳችሁ ማግኘት ትችላላችሁ። ምክንያቱም እሱ ፈቃደኛ ሆኖ ቁጥሩን አስቀምጧል። ቴሌግራም፣ ዋስአፕ የምትፈልጉትን ማውራት ትችላላችሁ ብሎ እኔ ጋ ማስቀመጭ የላችኋለሁ። በሱ አናግሩት። ዘላለምን ማለት ነው። የልዑልና የአቤልን ያቤልን አትጠይቁኝ። እነሱ ፈቃደኛ ሲሆኑ ደግሞ እንለጥፍላችኋለን። ስለዚህ እስከሚፈቅዱ ድረስ በዘላለም ማውራት ትችላላችሁ። አዲስ ቻናል ከፍተዋል። ካላያችሁ ሂዳችሁ ሰብስክራይብ አድርጋችሁ ማየት ትችላላችሁ። ዘላለምን እንግዲህ ዘላለም ተናግሯል። እዚህ በፊትም በዛኛው አልመጣም። በዋናው አልመጣም። እንግዲህ ከአሁን በኋላ ስራዬን የምሰራው እሱ ራሱ አስደንጋጭ እንትን ነው ያቆመው። አይታችሁ ከሆነ ዘላለምን በቦክስ ተመቶ ምናምን ትናንት የለቀቀው ቪዲዮ ማለት ነው። ሁለታቸውም አቤልም ዘላለምም በጣም አስደንጋጭ እንትን ላይ ነው ያቆመው። ዘላለምም እንግዲህ ከመኪና ወርዶ ማንነቱ ያልታወቀ ሰው በቦክስ ዘላለምን ሲማታ እዛ ቪዲዮ ላይ የሚያሳየው ዘላለምን ሲመቱት ምናምን ነው። እንግዲህ እሱ እራሱ ምን እንደሆነ አላቅም። የዘላለምን አልሰማውም፣ ምን እኔ ምን ጉዳት እንዳደረሰበትም አላቅም። ግን እየመታው ነበር ቪዲዮው የተቋረጠው ማለት ነው። ስንት ወንበዴ አለመሰላችሁ? በመንገድ ቆሞ አንተነህ አንተነህ እየተባባሉ ከመኪና ወርዶ በቦክስ ምስኪን ዘላለም ደግሞ ምንም እኮ በቃ በስማ እንዴት እንዳሳዘነኝ እንዳጠይቁኝ፣ እሺ እውነት ዘላለም እንዴት እንዳሳዘነኝ ሲመተው፣ እኔ ኢትዮጵያ ውስጥ አዲስ አበባ ውስጥ እንደዚህ አይነት ወንበዴ አለ ብዬ አላስብም። እውነት ሁሉም ቦታ ትራፊክ፣ ሁሉም ቦታ ፖሊስ እንትን ስላለ እንደዚህ አይነት ጥጋበኛ ሰው አለ ብዬ ልቡ ያበጠበት ሰው አለ ብዬ አላስብም ነበር። ስለዚያውም መንገድ ላይ መኪና አቁሞ እስከ መደባደብ የደረሱ ምን ምናልባት የዘላለምን አዲሱን ቻናል ላታዩ ትችላላችሁ፣ ግን ገብታችሁ ብታዩ የእሱም ቪዲዮ ያቆመበት ዘላለምን እየመቱት ምናምን ነበር እና እስካሁን ድረስ ምንም ነገር አልሰማሁም። ምን እንደሆነ ምን ጎድተውታል አልተጎዳም የሚለውን አላውቅም። እንግዲህ እየዘላለምን ማለት ነው። የአቤል ግን አትጨነቁ። በጣም ብዙዎቻችሁ እየጠየቃችሁ ስለነበረ እንግዲህ ማታ ይለቃሉ ብዬ ተስፋ አደርጋለሁ። ትንሽ ልንገራችሁ ሰላም ነው። ብዙም ቢጎዳም ግን ለክፋት የሚሰጥም ነገር ስላልሆነ ሰላም ነው ልበላችሁ ብዬ ነው። ለማንኛውም የምወዳችሁ እንግዲህ የዛሬው ቪዲዮ ይመስላል። ቪዲዮ ከተመቻችሁ ላይክ ያደርጋችሁ አድርስከናችሁ ደግሞ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ደህና ሰንብቱ እያልኩ ሰላም እና ፍቅር መኝላችኋለሁ። ሰላማችሁ ይብዛልኝ። ወዳችኋለሁ። ቪዲዮን ስጀምሩ ላይክ አርጉ። እውነት ለእናንተ ብዬ ነው። አሁን ይሄን በዚህ እንትን የሰራውላችሁ ብዙዎቻችሁ ስለጠየቃችሁኝ ማለት ነው። እናንተ ደግሞ ላይክ እና ሼር አድርጉ። በቃ በተረፈ ወዳችኋለሁ። ባይ